ደብር ዘይት ትርጉሙ የወይራ መብቀያ በወይራ ደን የተሸፈነ ተራራ ማለት ነው። ወይም ደብር ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። በተገናኘ ደብረ ዘይት ማለት የወይራ ዛፍ የሞላበት የበዛበት የወይራ ተራራ ማለት ይሆናል ከኢየሩሳሌም በስተ ምስራቅ የሚገኝ ቦታ የሚገኝ ተራራ ሲሆን በመካከል የቄድሮን ሸለቆ ብቻ ነው ያለው። ከግርጌው ጌቴ ሴማኔ የተባለው የአትክልት ስፍራ ይገኛል። የጸሎት ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ በተያዘበትና በኋላም የእመቤታችን የቅድስት ድንግል ማርያም ቅዱስ ስጋዋ ያረፈበት ወይም የድንግል መካነ መቃብር በዚህ ተራራ ግርጌ ይገኛል። ቤተ ፋጌና ቢታንያ በኮረብታው ጫፍና በምስራቅ ዳገት ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ የሚገኙ ብዙ ድርጊቶች የተደረጉበት ቦታ ነው። ጌታችን ስለ ቤተ መቅደሱ መፍረስ ስለ ዓለም ፍጻሜና ስለ ዳግም ምጽአት በዚህ ተራራ ላይ በትንቢት መልክ ተናገረ። የማቴዎስ ወንጌል ምዕራፍ 24 ቁጥር 3። በዚሁ ተራራ ላይ ወደ ሰማይ አረገ። የሉቃስ ወንጌል ምዕራፍ 24 ቁጥር 50። በዚሁ ተራራ ላይ ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያርድበት የኤሊዮን ዋሻ ይገኛል። በኋለኛው ምጽአቱ በዚህ ቦታ እንደሚገለጥ ትንቢት ተናግሯል።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 ጠዋት በጸሎት ጊዜ ጸሎታቸውን አድሰው ሲጨርሱ የጠዋት ፀሐይ አርፎበት ያሸበረቀውን ቤተ መቅደስ ውበቱን አስተውለው ምን ጥበበኛ እንዳሰራው እየተነጋገሩ ጌታችንም አብሮ እንዲያደንቅ ሲጠብቁ አስደንጋጭ ነገር ተናገረ። የሚያደንቁት ቤተ መቅደስ እንደሚፈርስ አያይዞ ከሞት በኋላ ተነስቶ እንደሚያርግና ነገር ግን ዓለምን ለማሳለፍ ዳግም እንደሚመጣ ወደፊት የሚሆኑ ሚስጥራትንና ቤተ መቅደሱና በሕዝቡ ላይ ሊደርስ ያለውን በትንሹ ጠቁማቸው። ይህም ነገር ዕረፍት ነሳቸውና ወደ ደብረ ዘይት ከተሻገሩ በኋላ በሰፊው እንዲገልጽላቸው ጠየቁት። ጥያቄው እርሱ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርባ ንገረን፣ ይህ መቼ ይሆናል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 አጭር መልስ ሲሰጥ ስለ ሁለተኛው ጥያቄ ስለ ምልክት ጉዳይ ግን መሸከም እስኪ ያቅታቸው ድረስ አስተምሯቸዋል። በመልሱም ውስጥ ማስጠንቀቂያዎች፣ ምክሮች፣ ማጽናኛዎችና ምሳሌዎች በብዛት ቀርበዋል። በተደጋጋሚ ተወስተውማል። ምልክቶቹ የመጀመሪያው ሀሰተኞች ክርስቶሶች። ጌታችን በአንደኛ ደረጃ የተናገረው ምልክት በተለያየ ጊዜ በተለያየ ሀገር ብዙ ሐሰተኞች ክርስቶሶች እንደሚነሱ ነው። የጌታ ቃል አይቀርምና ከዚህ ቀደም ብዙ ሰዎች እኔ ክርስቶስ ነኝ እያሉ ተነስተው ነበርና ዋናው በዮሐንስ ራእይ ምዕራፍ 13 አውሬ ተብሎ የተጠቀሰውና በቅዱስ ጳውሎስ የአመስ ሰው እርሱ የጥፋት ልጅ የተባለው ብዙ ጥፋትና መከር የሚያደርሰውና ባለ 666 መለያ ምልክቱ ሀሰተኛ ክርስቶስ እስኪገለጥ ድረስ መንገድ ጠራጊዎች የሆኑ አለማማች ሀሰተኞች ክርስቶሶች ተነስተዋል። በእውነተኛው ንጉሥ ክርስቶስ ዳግም መምጣት የሚደመሰሰው ሐሳዊው መሲህ የመጨረሻውና ለሶስት ዓመት ከመንፈቅ ቤተ ክርስቲያንን የሚዋጋ ታላቁ መከራ ፍጻሜና አስፈጻሚ ይሆናል። ለዚህም ነው መድኃኒታችን እስኪመጣ ድረስ እንዳንሰናከል አስቀድሞ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ፣ በዚያ ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚህ አለ ብላችሁ አትመኑ በማለት ያስጠነቀቀን። በሀገራችንም በኢትዮጵያ በአፄ ልብነ ድንግል ዘመነ መንግስት እኔ ክርስቶስ ነኝ የሚል ሐሳዊ አስተተኛ ክርስቶስ ተነስቶ እንደነበር በቤተ ክርስቲያን ታሪክ ተመዝግቧል። በሀገራችን ተነስቶ የነበረው ሐሳዊ ክርስቶስ ልክ እንደ እውነተኛው ክርስቶስ 12 ሐዋርያት 72 አርድእት እና 36 ቅዱሳት አንስት አስከትሎ እኔ ክርስቶስ ነኝ እያለ ሲንቀሳቀስ ንጉሡ አስቀርበው አንተ ማነህ? ቢሉት በድፍረት እኔ ክርስቶስ ነኝ አላቸው።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 የድሮ ጦርነት ሴቶችን አቅመ ደካማ ሽማግሌዎችንና ህፃናትን ለልቂት የማያጋልጥ ነበር። የዘመናችን ጦርነት ግን ማንንም የማይለይ ለማንም የማይራራ ሁሉን የሚደፈጥጥ የሁሉን ደም የሚያፈስ አሰቃቂነቱ ከመግለጫ ቋንቋ በላይ ሆኖ ይታያል። ይህንንም ጌታችን የዳግም ምጻቱን ምልክት ለጠየቁት ለደቀ መዛሙርቱ ሁለተኛ ምልክት አድርጎ ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ፤ ይህ ሊሆን ግድ ነውና ተጠበቁ፣ አትደናገጡ። ዳሩ ግን መጨረሻው ገና ነው። ህዝብ በህዝብ ላይ፣ መንግስትም በመንግስት ላይ ይነሳለና ሲል ተናግሯል። ሶስተኛው ምልክት ደግሞ ረሃብ የረሃብ፣ ወሬ ወደ ሌላ ሀገር መሄድ ሳያስፈልገን በገዛ ሀገራችን የምናየው የምንዳስሰው ያለው ለመርዳት የሌለው ለጸሎት የሚሮጥባት ሀገራችን ኢትዮጵያ ለች። ይህም ሰው ሰራሽ ችግር ለጠላቶቻችን መሳለቂያ አድርጎን ይኖራል። በተለይ የተፈጥሮ ችግር ሳያጋጥማት በሰው ሰራሽ ችግር ስምንት ሚሊዮን ህዝብ ለአስቸኳይ ምግብ እርዳታ የተጋለጠበት ሁኔታ ያሳዝናል። ይህም አይነት በጥልና በተንኮል በጭካኔ ሰዎች የሚፈጥሩ ችግር የምጽአት ሶስተኛ ምልክት ሆኖ በጌታችን ለደቀ መዛሙርቱ ተናግሯል። ረሃብም ቸነፈርም በልዩ ልዩ ስፍራ ይሆናል ተብሎ እንደተጻፈ የማቴዎስ ወንጌል ምዕራፍ 24 ቁጥር 7። አራተኛው ምልክት የምድር መንቀጥቀጥ። የመሬት መንቀጥቀጥ ባለፉት ዓመታት በርካታ ጉዳት በተለያዩ ሀገሮች እንዳደረሰ የሚዘነጋ አይደለም። በ1999 ጀምሮ እስከ ዛሬ በተለያዩ ሀገሮች በተለያየ ጊዜ የብዙዎችን ህይወት የቀጠፈ አያሌዎችን ቤት ንብረት አልባ ያደረገ የመሬት መንቀጥቀጥ ተከስቷል። በሄይቲ በታይዋን በቱርክ በፊሊፒንስ ወዘተ ተከስቷል ይህም ለደቀ መዛሙርቱ የዓለም ፍጻሜ ምልክት የማግኘት ጥያቄ የተሰጠው የምድር መናወጥ በልዩ ልዩ ስፍራ ይሆናል ተብሎ የማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ በጌታ የዓለም ፍጻሜ ምልክት ተደርጎ የተናገረው ቃል አይቀርምና እየሆነ ነው አምስተኛው የክርስቲያኖች መከራ የክርስቲያኖች መከራ እየጀመረ ይመስላል። ሰይጣን ኤቲስቶችን እስላሞችንና አይሁድን በመጠቀም በክርስቲያኖች ላይ ከምን ጊዜውም በላይ ችግር መፍጠር የተጀመረበት ጊዜ ነው። በአውሮፓ የክርስቲያኖች ጥያቄ ቶሎ የማይመለስ የቤተ ክርስቲያንን ጥያቄ ለማስተናገድም መንግሥታዊ መስሪያ ቤቶች ፈቃደኝነታቸውን እያጡና ይህንንም ወንጀላቸውን ለመሸፈንም በሕግ አንቀጽ እየፈጠሩለት ይታያሉ። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል ይገድሏችሁማል ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ የማቴዎስ ወንጌል ምዕራፍ 24 ቁጥር 9 ተብሎ እንደተጻፈው ሃይማኖተኞችን እንደ ኋላ ቀርነት ካህዲነት እንደ ተራማጅነትና ስልጡንነት የሚታይበት ዘመን ላይ እንዳለን ግልጽ ነው ይህ በአጭር ጊዜ ውስጥ አመለካከት ክርስቲያኖችን ወደ ማግለልና ወደ መወንጀል የሚያደግ መሆኑ ከሚታዩት ፍንጮች መረዳት ይቻላል። በእንዲህ አይነት የመከራ ዘመን የክርስቶስ ተቃዋሚዎች በክርስቲያኖች ላይ ከሚያመጡት መከራ የበለጠ የክርስቲያኖች እርስ በርስ መከዳዳት ጭንቁን ያከፋዋል፣ መከራውን መራራ ያደርጓል። በዚያን ጊዜም ብዙዎች ይሰነካከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ፣ ይላል የማቴዎስ ወንጌል ምዕራፍ 24 ቁጥር 10 ተብሎ በጌታ እንደተነገረ ካዲያኑ ሆን ብለው በእቅድ በክርስቲያኖች መካከል መከዳዳትን በመፍጠር ለዚህ ነው ክርስቲያኖች ክርስትናን መተው ያለባቸው፣ ፍቅርና መተማመንን ሰላምና ጸጥታን ለማስፈን ነው ክርስትናን የምንቃወመው እያሉ ድጋፍ ያሰባስባሉ። ሰባተኛው ምልክት የፍቅር መጥፋት። ሌላውና አሳዛኙ ጉዳይ የፍቅር መቀዝቀዝ ነው። ፍቅር የህግ ፍጻሜ ነው። የሰው ልጅ ፍቅርን ማጥፋትና ማጣት የሌለበት ሀብቱ ነው። አሁንም ከአመጻ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። የማቴዎስ ወንጌል ምዕራፍ 24 ቁጥር 12 የሚለው ትንቢት እንዳይፈጸምብን ፍቅርን መንከባከብ ማልማትና ማስፋት ይገባል። ፍቅር የመንፈስ ቅዱስ ፍሬ ነው። ፍቅር የመልካምና በጎ ነገር ሁሉ መገኛ ነው። ስምንተኛው የወንጌል መዳረስ፣ የወንጌል ለዓለም መዳረስ ለደቀ መዛሙርቱ የዳግም ምጻቱ ምልክቶች ሆነው ከተሰጡት አንዱ ነው። በፍርድ ቀን፣ በመጨረሻው ጊዜ በክርስቶስ አምኑና እምነቱን በስራ ገልጾ ስለ መኖር ሲጠየቅ አልሰማሁም፣ አላየሁም፣ አላወኩም የሚል አያመልጥም። ለአሕዛብ ሁሉ ምስክርነትን እንዲሆን ይህ የመንግስት ወንጌል በአለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል፣ ተብሎ በማቴዎስ ወንጌል ምዕራፍ 24 ቁጥር 14 እንደተነገረው በሁሉም ቤት ወንጌል ይሰበካል፣ ከሁሉም ዘንድ ይገኛል ይለናል። ይህም የምጽአቱ ምሳሌዎች ፍጥነቱ እንደ መብረቅ ነው። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናል። ይለናል። የማቴዎስ ወንጌል ምዕራፍ 24 ቁጥር 27። ቀኑ አለመታወቁ፣ ይህም እንደ ሌባ ነው። ያን ግን እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንደሚመጣ ቢያውቅ ኖሮ በነቃ ቤቱ ሊቆፍር ባልተወም ነበር። የሰው ልጅ በማታስቡበት ሰዓት ይመጣል ይለናል። ለታሪካዊ ማስገንዘቢያ የኖ ዘመንም እንደዚሁ ባልታሰበ ሰዓት እንደሚመጣ ማስገንዘቢያ ሆኖ በጌታችን ቀርቧል። የዚህ የደብረ ዘይት መልእክት ይሄ ነው። ተጠንቀቁ፣ ማንም እንዳያስታችሁ። ተጠንቀቁ፣ ንቁ፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና። እንግዲህ ንቁ፣ ተማሩ፣ እወቁ እንዲሁ እናንተ ደግሞ ይህን ሁሉ ከላይ የተናገራቸውን ምልክቶች ሁሉ ስታዩ በደጅ እንደቀረበ እወቁ። ደግሞም አትደናገጡ፣ ይህ ሊሆን ግድ ነውና ተጠበቁ። አትደናገጡ፣ አትፍሩ፣ ትጉና ጸልዩ። ነገር ግን ሸሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ተዘጋጅታችሁ ኑሩ ይለናል። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። እንዲሁም ጽኑ፣ እስከ መጨረሻ የሚጸና ግን እርሱ ይድናል በማለት እነዚህ ሁሉ ምክሮችን ማስጠንቀቂያዎችንና ማጽናኛዎችን በአእምሮ ጽላት ቀርጾ በማስተዋል በሃይማኖትና በክርስቲያናዊ ስነ ምግባር ጸንቶ የኖረ የሕይወትን ቃል ሰምቶ የክብር የድልና የጽድቅ አክሊልን ተሸልሞ በዘላለማዊ ደስታ ይኖራል። ሶስተኛው የሰው ዘር የጋራ ልደትን አድገት። ከዚህ ሁሉ በኋላ በእግዚአብሔር ዘንድ ቀነ ቀጠሮ የተያዘላት ዓለም ወደ ፍጻሜዋ ታመራለች። ጣዕሟም ለዚዋ ሁሉ ይሟጠጣል። ፍጻሜ ዓለም ይሆናል። ምድር ከመሰረቷ ትናጋለች። ፀሐይ ትጨልማለች፣ ከዋክብትም እንደ ቃሪያ ፍሬ ከሰማይ ይረግፋሉ ይለናል። መዝሙር 12 2፣ ትንቢተ ኢሳይያስ ምዕራፍ 13 ቁጥር 6 እስከ 13፣ መጽሐፈ ኢዮ ምዕራፍ 2 ቁጥር 10 እስከ 11፣ የማቴዎስ ወንጌል ምዕራፍ 24 ቁጥር 29 እስከ 44። በታላላቅ ድንጋዮች የታተሙ መቃብሮች በውስጣቸው የያዟቸውን ሙታን ይሰጣሉ። የሙታን ስጋ ከረጅም የእንቅልፍ አለም ይባንንና ሁሉም በአንድ ቀን ከመቃብር ተወልደው በአንድ ቀን አድገው ወደ ፍርድ አደባባይ ይሰበሰባሉ። ታላቁ ዘንዶ፣ ለብዙዎች ስህተት ምክንያት የሆነው ዲያብሎስ ከነ ሰራዊቱ ለዘላለም በማይፈታ በእሳት ሰንሰለት ታስሮ ወደ ገሀነም እሳት ይጣላል። ፊተኞቹ ሰማይና ምድር ከፍጡራን ፊት እንደወረቀት ተጠቅልለው ያልፋሉ። ስፍራም አይገኝላቸውም ለዘላለምም ያልፋሉ ትንቢተ ኢሳያስ ምዕራፍ 13 ቁጥር 6 እስከ 13 መጽሐፈ መክብብ ምዕራፍ 12 ቁጥር 17 ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 በበጉ ደም የተዋጁና ሃይማኖታቸውን የጠበቁ ታማኝ የክርስቶስ ልጆች ገናናውንና ታላቁን አምላክ ኢየሱስ ክርስቶስን ሊቀበሉ በታላቅ ክብር በደመና ወደ ሰማይ ይነጠቃሉ የአብ ልጅ የድንግል ማርያም ልጅ የባህሪ የአምላክ ኢየሱስ ክርስቶስም በታላቅና እጅግ አስፈሪ በሆነ መለኮታዊ ግርማ የብዙ ብዙ በሚሆኑ እልፍ አእላፍ ቅዱሳት መላእክት ታጅቦ ይመጣል። በዚያን ጊዜ በፊቱ ችሎ የሚቆም ማን ይሆን? አመጣጡም እንደቀደመው ካህና ወደ ቀያፋ ከዚያም ወደ ጲላጦስ አደባባይ ያንገላቱ ሲወስዱት ዝም እንዳለ፣ በዚህ አይነት አመጣጥ አይደለም የሚመጣው በሚያስፈራና በሚያስደነግጥ መለኮታዊ ግርማና ክብር ነው። መጥቶም ዝም አይልም። እሳት በፊቱ ይነደ ሀጣንን ከፊቱ ጠራርጎ ወደ ጋሃነም እሳት የሚጨምር ጥቅል አሉ ነፋስ አለ እረኛ በጎቹን ከፍየሎች እንደሚለይ ጻድቃንን በቀኙ ሀጣንን በግራው ለይቶ ያቆማቸዋል። በቀኙ ያሉትን እናንተ የአባቴ ብሩካን ወደ እኔ ኑ፣ ወደ አባታችሁ መንግስተ ሰማያት ግቡ ብሎ ለዘላለም ሕይወት ይጠራቸዋል። በግራው ያሉትን ደግሞ እጅግ በሚያስፈራና በሚያስደነግጥ የቁጣ ቃል እናንተ እርጉማል ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከኔ ሂዱ ይላቸዋል። ኢየሩሳሌም ሰማያዊት ለባሏ እንደ ተሸለመች ሙሽራ ተዘጋጅታ ከእግዚአብሔር ዘንድ ትወርዳለች፣ ማለት ለምዕመናን ትሰጣለች። ምዕመናንም እርስተ መንግስተ ሰማያትን ይወርሳሉ። ብርሃን ለብሰው ብርሃንን ተጎናጽፈው ለዘላለም በደስታ ይኖራሉ ይለናል። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 46። እንዲሁም የዮሐንስ ራእይ ምዕራፍ 21 ቁጥር 1 እስከ 2። እንግዲህ ኦርቶዶክሳውያን፣ ነብዩ ኤርሚያስ እግዚአብሔር እንዲህ ይላል፣ በመንገድ ላይ ቆሞ ተመለከትኩም የቀደመችውን መንገድ ጠየቅኩ፣ መልካሚቱ መንገድ ወዴት እንደሆነች አወኩ። በእርሷም ላይ ሂዱ ለነፍሳችሁም እረፍት ታገኛላችሁ፣ ይለናል ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 በማለት እንደተናገረው በቀደመችው በመልካሚቱ የሕይወትና የጽድቅ መንገድ በቅድስት ኦርቶዶክሳዊ ተዋህዶ እምነታችን እስከ መጨረሻው ድረስ ጸንተን ልንኖር ይገባል ይላል የዛሬ መልእክታችን። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር